ሰበር ዜና። ሰላም ጤና ይስጥልኝ፣ አድማች ተመልካቾች፣ እንደምናረፍዳችሁ በሁለተኛው የዜና ወጃችን አሁን ሊደመጡ የሚገባቸው አስቸኳይ አበይትና ሰበር ዜናዎችን ይዤ ቀርብ ያለው። በቅድሚያም አርዕስተ ዜና፣ በዘመነ ካሴ የሚመራው የጎጃም ፋኖ ታላቅ ድልን ተቀናጀ። የአማራ ፋኖ ኃይሎች በጎጃም በተለያዩ ግንባሮች ባደረጉት ውጊያም የአገዛዙን ጦር ድባቅ መጥተው ከተሞችን መቆጣጠራቸው ተሰምተዋል። የአገዛዙ ምሽግም ተደርምሷል። የፋኖ ኃይሎች ደፈጣም በርካታ የብልጽግና ሰራዊትን የእሳት ጭድ አድርጎታል። በዝርዝር ተሰሙታላችሁ። ብልጽግና ክረምት ሳይገባ ፋኖን እናጥፋ ብሎም ወሎ ይዞት የገባው ጦርም ተደምስሷል። በወሎ የአገዛዙ ጦር ከፍተኛ ኪሳራም ደርሶበታል። እንመለከተዋለን። ጠዋት በነበረው የዜና እወጃችን አረጋ ከበደ በፋኖ ራዳር ውስጥ መግባታቸውን ዘግበን ነበር። አረጋ ከበደ ከፋኖ አፈሙዝ ለማምለጥ ሄሊኮፕተር መጠቀማቸው ተነግሯል። ጉዳዩን በዝርዝር እናሰማችኋለን። በሌላ በኩል በጠዋቱ የዜና ወጃችን አዲስ አበባ በታጠቁ የመንግስት ኃይሎች ተወጠራ ማደሯን ዘግበን ነበር። አሁን ዝርዝር መረጃ ከነ ቪዲዮ ይዘን ቀርበናል። የመንግስት ኃይሎች የፋኖ ቃል አቀባዩም በቅርቡ አዲስ አበባ እንመጣለን ማለቱን ተከትሎ ናና ሞክረን በሚመስል መልኩ ትላንት ብረት ለበስ ስታንክ ታንክ እንዲሁም ድሽቃና በርካታ ፓትሮል ወታደር ጭነው ትርኢት ሲያሳዩም ቦሌን ሲዞሩ ታይተዋል። በቪዲዮ የተደገፈ መረጃ ይዘናል፣ እናስመለከታችዋለን። ታዬ እንደአ ዛሬም መንግስትን ያጋለጠ አዲስ መረጃ ይዘው ብቅ ብለዋል። ታዬ ምን ይዘው መጡም በዝርዝር እንመለከተዋለን። በሌላ በኩል የሱዳን ታጣቂዎች ወደ ኢትዮጵያ ዘልቀው መግባታቸውን ተከትሎም ሌላ አዲስ መረጃም ይዤ ቀርቤ ያለው በቦታ ያሉ አዳዲስ መረጃዎችን ወደ እናንተ የማስደምጣችሁ ሆናል። እኚህንና ሌሎች በርከት ያሉ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ በአርእስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማሽ ተመልካቾች ቪዲዮን ላይ ከቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች፣ ድለ ጀግኖቹ እንዲሁም ማሳብ አስተያየታቸው እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችኝ ቆዩ። በቅድሚያም አድማጭ ተመልካቾች አንድ አስገራሚም አስደናቂ መረጃ ወደ እናንተ ላቀርብላችሁ። ፕሬዚዳንት ኢብራሂም ትራኦሬን በተመለከተ ከሰሞኑን በርካታ አስደናቂና አስገራሚ መረጃዎች እየወጡ ይገኛሉ። ዛሬም አንድ አስገራሚ መረጃ ተሰምቷል። እነሆ ላጋራችሁ። ይህ ካፒቴን ኢብራሂም ትራኦሬ ጠባቂም የቀረበለትን መደለያ እምቢኛ አለ። እርስዎ 5 ሚሊዮን ዶላር ቢሰጣችሁ ምን ታደርጋላችሁ? የካፒቴን ትራኦሬ ጠባቂም ያደረገውን እነሆን ንገራችሁ። ኢብራሂም ትራኦሬን ለአምላኩ ተንበርክኮም ሲጸልይ እንድመታ የአምስት ሚሊዮን ዶላር ክፍያም አቀረቡልኝ። ይሄ ብቻ አይደለም። ለእኔና ለቤተሰቦቼም በሀገራቸው ዜግነትም እንደሚሰጡኝ ቃል ገቡልኝ። ይህንንም ጥያቄ ውድቅ የማድርግባቸው አልመሰላቸውም። ለነሱ ብር ከሰብአዊነት በላይ ነው። ራሴን እንዲህ ብዬ ጠየቅሁት። አምስት ሚሊዮን ዶላር የጥፋተኝነት ስሜቴን እስከ መቃብሬ ድረስ ይሸፍንልኛል ወይ? ይህ ገንዘብ በባዕድ ሀገር ንጉሥ ያደርገኛል ወይንስ በወንዶችና በሴቶች ልጆቻ ሲያደርጋቸውም የሚሳለቁብኝ ሞኝ ሰው ያደርገኛል። በከተማቸው ውስጥ እንደ ውሻ ከመኖር በዱር ውስጥ እንደ አንበሳ መኖር እመርጥ አለው። ይህንን የተናገረው የኢብራሂም ትራውሬ ጠባቂ ነው። የኢብራሂም ትራውሬ ጠባቂም የኢብራሂም ትራውሬም ጠላት ከሚባሉ ሀገሮች የ5 ሚሊዮን ዶላር ጥያቄ ቀርቦለት ጥያቄውን ውድቅ ማድረጉ በበርካታ ዓለም አቀፍ ሚዲያዎችም መነጋገሪያ ሆኗል። ይህ ገንዘብ ወደ ኢትዮጵያ ብር ሲቀየር ወደ 800 ሚሊዮን ገደማ ነው ነው ይህም ማለት ለአንድ ቢሊዮን ብር 200 ሚሊዮን የቀረው እንደ ማለት ነው እስኪ እርስዎ በኢብራሂም ትራውሪ ጠባቂ ፋንታ ቢሆኑም ምን እንደሚያደርጉ በኮመንት ሳጥን መስጫ ስር አስፍሩልን በቀጥታ ወደ ሀገር ቤት መረጃዎች አልፋለው በቅድሚያም ይህ ግንባር መረጃዎችን ያስቀድማለሁ የፋኖ ኃይሎች በሸንዲ ከተማ ኦፕሬሽን ሰሩ በዛሬው ዕለት ከንጋት ጀምሮም እስከረፋድ ባለው በሸንዲ ከተማ ከባድ ትንቅንቅ ሲካሄድ አርፍደዋል በዚህም በብልጽግና ኃይል በኩል ቁጥራቸው በውል ያልታወቀ በርካታ ወታደሮች ሲገደሉ በርካቶች መቁሰላቸውንና መማረካቸውን የአማራ ፋኖ በጎጃም ኮሚኒኬሽን ጉዳዮች መምሪያም አሳውቋል። በዛሬው ኦፕሬሽን በአምስተኛ ክፍለ ጦር ስር ወንበርማ ብርጌድ ነው በከተማዋ ገብቶም ድል የተቀናጀውም ተብሏል። ዛሬ አምስተኛ ክፍለ ጦር ወንበርማ ብርጌድ በሻለቃም አብራራው እየተመራ ከሌሊቱ 12 ሰዓት ጀምሮም ሸንዲ ከተማ በመግባት ሰዓት የብልጽግናን ጦር በቦምብ ጭዳ አድርገው በጨበጣው ውጊያም እስከ ረፋዱ ሶስት ሰዓት የአስከሬን ክምር ከምረውት ለቀው ከተማዋን እንደወጡም ነው እየተነገረው። በቁጥሩ እስካሁን ያልታወቀም ሞት በብልጽግና በኩል የተመዘገበ ሲሆን የነፍስ ወከፍ ክላሽ መሳሪያዎችም በፋኖ ኃይሎች በምርኮ ተይዘዋል። ብዙ ተተኳሽም ገቢ ተደርጓል። በቁጥር ሲደርሰን ወደ እናንተ የምናቀርበው ይሆናል። ኮሎኔል ድባቢ አበራ የሚመራው የብልጽግና ጦር ከፍተኛ ሳይሰራም እንደደረሰበት ለአለቆቹም አሳውቋል ነው የተባለው። በሌላ በኩል የጎጃም እና የጎንደር ፋኖ በጋራ ባደረጉት ውጊያን የአንድነታችን ውል በደም ተጽፏል ሲሉ መግለጫ ሰጡም። ጎጃም መውጣ ቀራኒዮ አይጠፉ ዘር ከተባለው አውደ ውጊያን የአማራ ፋኖ በጎጃም ሁለተኛ ክፍለ ጦር መብረቆ ብርጌድ እና የአማራ ፋኖ አንድነት በጎንደር ሜጀር ጄኔራል ውባንታ በተኮር ጉና ክፍለ ጦር ጋር በመሆን ታላቅ አውደ ውጊያ በማድረግ ታሪክ ጽፈዋል ተብሏል። በዚህ አውደ ውጊያ የጎንደርና የጎጃም አናብስቶች የብልጽግናን ሰራዊት አይቅጡ ቅጣት በመቅጣት በጋራ ተዋግተው ደምተዋል፣ ቆስለዋል፣ ውድ ህይወታቸውንም ለአማራ ህዝብ ገብረዋል። በዚህ አውደ ውጊያ ጀግኖች ሻለቃ ፈቃዴና አበበ ጎሮ ላይ ሳይሆን ወንዝ ተሻግረው አባይን ተሻግረው ጎጃም ከጀግናው በላይ ዘለቀ ሀገር ወድቀዋል ለአማራነት ውድ ህይወታቸውንም ሰጥተዋል። የአንድነታችን ሰነድና ውል በደማችን ጽፈው ከበላይ ዘለቀ ሀገር ጎጃም በክብር አርፈዋል ሲሉ የፋኖ ኃይሎች መግለጫ ሰጥተዋል። የወደቃችሁለት አንድነትና ትግል ከዳር እናደርሰዋለን። ስማቸው በታሪክ ሲታወስ ይኖራል። በሰላም እረፉ ጀግኖቻችን፣ ሲሎም የፋኖ ኃይሎች መግለጫ ሰጥተዋል። ይህ ያለ በሌላ የአውደ ውጊያ መረጃችን የአማራ ፋኖ በጎጃም ጃዊ መተክል አራተኛ ክፍለ ጦር የአብይን ወንበር ወይንም ስልጣን አስጠባቂውን የብልጽግናን ሰራዊት ስቦ በመምታት ታሪክ መስራት ችሏል። ይህ ብልጽግና ኃይል ከጃዊ ደረቅ ወንዝ ድረስ እንዲገባ ከተፈቀደለት በኋላም የበረሃው መብረቁ ጥበበኛው የአማራ ፋኖ በጎጃም አራተኛ ክፍለ ጦር በጥምረት የብልጽግናን ጦር ከበባ ውስጥ በማስገባት ከመሸገበት የቀበሮ ጉድጓዱ እንዲወጣ በማድረግ ማድረግ አውጪም ብሎ መፈርጠጥ ሲጀምር ነበልባሎቹ የነጋሽ ብርጌድ አባላት ደፈጣ በመያዝ ከ14 በላይም የብልጽግና ኃይል ሲደመሰሶም በርካቶችን ቁስለኛ ማድረጋቸውም ነው የተነገረው። እንዲሁም የወገን ጦር መንፈስ በሚመስል መልኩ ደፈጣ በመያዝ ከአካባቢው ሙሉ በሙሉ የጠፋ በመምሰል የብልጽግና ኃይልን በማዘናጋት በመኪና እንዲሄዱ ከተደረገ በኋላ በአንድ ቲም የሰው ኃይል አንድ አይሱዜም የብልጽግና ኃይል ላይ አይንታ ከተባለ ቦታ ላይ ድባክ ተመትተዋል። በሌላ በኩል ቀኝ ጌታ ወፍቴ ንጉስ ክፍለ ጦር ቀስተ ደመና ብርጌድ በትላንትናው ዕለት ደብረ ኤልያስ ከተማ በመግባት የብልጽግናን ጦር አይቀጡ ቅጣት ሲቀጣው እንደዋለም መዘገባችን አይረሳም። በዚህ ውጊያ የብልጽግና ጦር መደምሰሱን፣ መቁሰሉን አረጋግጠናል። የብልጽግና ጦር ድንገት በደረሰበት ተኩስ ያላሰበው ኪሰራ ስለደረሰበት ሬሳ ሲጎተትና ሬሳ ሲጭን እንዳመሸም ነው። ከጎጃም ግንባር ስንወጣ በቀጥታ ወደ ወሎ ግንባር እናልፋለን። ዘመቻ አንድነት ወሎ ቤተ አማራ ግንባርም ተጠናክሮ ቀጥለዋል። ተጠናክሮ በቀጠለው ዘመቻ አንድነት አሳምኖ ክፍለ ጦር ታላቅ ጀብዶ መፈጸሙ ተሰማ። የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ አሳምኖ ክፍለ ጦር ሁለተኛ ሻለቃ ትላንት ጉብል ፋቱ ወረዳም ሀራ ከተማ አካባቢ ልዩ ስሙ ልዩ ስሙ ላስቴቢተም የብልጽግናን ኃይል ሲታጀበ ይንቀሳቀሱ የነበሩ ሆዳደር ሚሊሻዎች ላይ በፈጸሙት የደፈጣ ጥቃት አስራ አንዱ ሲደመሰሱ ቀሪው ቆስለው ታላቅ ድል ተጎናስፈናል ሲሎም የፋኖ ኃይሎች አሳውቀዋል። የብልጽግና ኃይል ይህንን የበጋ ወራት በምድርም በሰማይም ብለን ፋኖን ማዳከም አለብን ካልሆነ ግን ውጊያውን ክረምት ከወሰዱት ይደመሰሱናል በሚል ግምገማ እውር ድንብሩን በመሄድ ለብ ለብ ብሎ ሰልጡን የመጣን በርካታ ሰራዊቱን በደፈጣም እያስጨረሱ ይገኛል። ለዚህም በጥይት ብቻ ሳይሆን ገደል ገብቶም እያለቀ እንደሆነ የሰሞኑም የወልዲያ ዙሪያ ውጊያ ምስክር ነው። ወድ አረጋ ከበደ ጉዳያችን ስናልፍ አቶ አብይ አህመድ ጸረ አማራ ፕሮጀክት ዋና አስፈጻሚ የሆነው የብአዴን ቡድን ዋና መሪው አረጋ ከበደም በየብስ ትራንስፖርት መጓጓዝ ስላልቻለም በዚህ ሰዓት በሄሊኮፕተር ሰቆጣ መግባቱን አረጋግጠናል። አመራሩ ከኮምቦልቻ ተነስተው በባቲና በጭፍራ እንዲሁም በቆቦና በኮረ አቋርጠው ለመጓዝ እቅድ ተይዞላቸው የነበረ ቢሆንም ነገር ግን ከጭፍራ ቆቦና ኩረም ያለው መስመር በአማራ ፋኖ በወሎ ቤት አማራም ሰራዊት ስለተያዘ በዚህ መጓዝ ሳይችሉም ቀርተዋል። በተመሳሳይ ላሊበላ ኤርፖርት፣ አርፎም ከላሊበላ ሰቆጣም አድርገው ለመጓዝ ቅርብ ቢሆንም ነገር ግን መስመሩ በአማራ ፋኖ በወሎ መአሳምኖ ኮር ሰራዊት ስለተያዘ በዚህም መጓዝ ሳይችሉም ቀርተዋል። አመራሩ በመጨረሻም ከአዲስ አበባ ሄሊኮፍተር ተልኮለት በሄሊኮፍተር ወደ ሰቆጣ ከተማ የተጓዘ ሲሆን ሰቆጣ ከተማ ልዩ ስሙም ፋጢስጊ ተብሎ በሚጠራው አካባቢም አርፈዋል። ተሳፍረውበት የነበረችው ሄሊኮፍተርም በአሁኑ ሰዓት በዚሁ ቦታ ላይ ትገኛለች። በሌላ መረጃችን ጠዋት በነበረው የዜና ውጃችን ትላንት ምሽት በአዲስ አበባ በከፍተኛ ሁኔታ የታጠቁ ከብረት ለበስ ታንክ እስከ ባለጎማ ታንክ የያዙ እንዲሁም ድሽቀ ጠመዱ በርካታ ፓትሮሎች እንዲሁም እጅግ የተበዙ የታጠቁ የብልጽግና ወታደሮች ቦሌ ኤርፖርትና ቦሌ አካባቢውን መንገድ ዘግተው ሲያስጨንቁ ማምሸታቸውን መዘገባችን ይታወሳል። አሁን ባገኘነው ነው መረጃ የድርጊቱ ዓላማና የድርጊቱ ቪዲዮም እጃችን ገብቷል። የብልጽግና መንግስት ትላንት በአዲስ አበባ ያደረገው እንቅስቃሴም አቅሜን ይውልኝ ትርኢት ሲሆን፣ የብልጽግና ኃይሎች በፋኖ ኃይሎች የበላይነት እየተወሰደባቸው መሆኑን ዓለም አቀፍ ሚዲያዎች መዘግባቸውን በቅርቡ ከቱርክ ያስገቧቸውን የጦር መሳሪያዎች ደርድሮም አልሞት ባይተጋዳይ ለመምሰል የጣረበትን ትርኢት አሳይቷል። የብልጽግናው መንግስት ከሰሞኑም የፋኖ ቃል አቀባዩ በቅርቡም አዲስ አበባም እንመጣለን ማለቱን ተከትሎም ምላሽ የሆን ዘንድ ለማስፈራሪያነት በማሰብ ጭምር ነው ይህንን ትርኢት ያደረጉት። አሜሪካ ኤምባሲን ጨምሮም ሌሎች ዓለም አቀፍ ተቋማት በቅርቡም አዲስ አበባ ሊፈነዳ የሚችል የህዝብ አመፅ ሊኖር ይችላል የሚል ስጋታቸውን ገልጸው እንደነበር የሚታወስ ነው። ብልጽግና የዚህን ትርኢት ዓላማም ህዝቡን ለማስፈራሪያነት ሊጠቀመው አስቦም አቅዶ ያደረገው እንደሆነም ተነግረዋል። የብልጽግና መንግስት እነዚህን ጨምሮም በበርካታ ምክንያቶች የትላንቱን ትርዒት እንዳደረገ ነው መረጃዎች እጃችን የገባው። እስኪ በቪዲዮ የትላንቱን የብልጽግናን ትርዒት ተመልክተን እንመለስ። ብልጽግና የከተማን ህዝብ ለማስፈራራት እንዲህ በአደባባይ ትርኢት ያሳያል። ነገር ግን የሱዳን ኃይሎች የኢትዮጵያን ግዛቶች ሲይዙም ጸጥ ረጭ ብሎ ይቀመጣል። ከደቡብ ሱዳን ኃይሎች ታጣቂዎች ወደ ጋምቤላ ክልል መግባታቸውን ተከትሎም አዳዲስ መረጃዎችን ይዤ ቀርብ ያለው የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢን መቆጣጠራቸውንና የወረዳ አስተዳዳሪን ማቁሰላቸውን ቢቢሲ ዘገበ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኙ ብልኪን የተባለን አካባቢን መቆጣጠራቸውንና የላሬ ወረዳን ዋና አስተዳዳሪን ማቁሰላቸውን ምንጮች ለቢቢሲ ተናገሩ። ታጣቂዎቹ ተማሪዎቹ ተቆጣጥረውታል። የተባለው አካባቢም ነዋሪዎች ወደ ሌላ ከተማም እንዲሸሹም ተገደዋል። የኢትዮጵያ ጎረቤት ሀገር ደቡብ ሱዳን ከምትጎራበታቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከትላንት በስቲያ ከረቡዕ ሚያዚያ 22 2017 ዓም ጀምሮ እንደሆነም አንድ የላሬ ወረዳ ኃላፊም ለቢቢሲ ተናግረዋል። እንደ ኃላፊው ገለጻ የኢትዮጵያ ድንበርን አቋርጦ የገቡት ከደቡብ ሱዳን መንግሥት ጋር ግጭት ውስጥ ያሉት የሱዳን ህዝቦች ነጻነት እንቅስቃሴም ተቃዋሚ ታጣቂዎች ናቸው። ታጣቂዎቹ የገቡት የኑዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋግ ቀበሌ እንደሆነም ምንጩ ገልጾልኛል ሲል ቢቢሲ ዘግበዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉት ታጣቂዎቹም ድንበሩን አቋርጦ የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነም ተነግሯል። ታጣቂዎቹ የራሳቸውን ድንበር ዘለው ወደ እኛ ድንበር ነው የገቡት። እስከ ትላንት ሐሙስ ድረስ ሰርቪስ ያገኘነው መረጃ በእኛ ድንበር ውስጥ እንዳሉ ናቸው። የኢትዮጵያ ባንዲራን ጭምር ነው እያወረዱ ያሉት ሲሉ ምንጮች ተናግረዋል። ታጣቂዎቹም እስከ ትላንት ድረስ እየገቡ እንደሆነ መረጃ እንዳላቸውም አክለው ተናግረዋል። ኃላፊው ታጣቂዎቹም ድንበሩን አቋርጠው ከገቡ በኋላ በነዋሪዎች ላይም ተኩስ መክፈታቸውንና ቤቶችንም ማቃጠላቸውን ተናግረዋል። የታጣቂዎቹ እንቅስቃሴን ተከትሎ ህዝቡን ለማረጋጋትና ድንበሩን ለመመ ምልክት ወደ አካባቢው የተጓዘው የላሬ ወረዳ ዋና አስተዳዳሪ አቶ ቶኩ ሞንጎም በተከፈተባቸው ጥቃት እንደ ቆሰለም ምንጮች ገልጸዋል። የጋምቤላ ክልል ፖሊስ ኮሚኒኬሽን ባወጣው መረጃ የወረዳው ዋና አስተዳዳሪ ትላንት ሐሙስ ሚያዝያ 23 2017 ዓ ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመተው መቁሰላቸውን አረጋግጠዋል። የወረዳው አስተዳዳሪን ጨምሮ የመንግስት አካላት በአካባቢው የተገኙት በደቡብ ሱዳን የተነሳውን የእርስ በእርስ ግጭት በድንበር አካባቢም የሚገኙ ሃጋግ ቀበሌ ኩብሪም ቢልኩን ተብሎ ወደሚጠራው አካባቢም እየተዛመተ መሆኑን ለማጣራት እንደነበረም ተገልጿል። ሀገር እንዲህ ስትወረር ግን ብልጽግና በአዲስ አበባ ትርኢት ያሳያል። ሀገር ድንበርን መጠበቅ ተስኖታል። ይህ በእንዲህ እንዳለ በሌላ መረጃችን የውጭ ዜጎች የመሬት ባለቤት የሚያደርግ ረቂቅ አዋጅ መዘጋጀቱ ተሰማ። የውጭ ዜጎችን የመሬት ባለቤት የሚያ ደርግ ረቂቅ አዋጅ መዘጋጀቱን ሰምተናል ሲሉም አቶ ታዬ ደንደአ ጥያቄያዊ ትችት በመንግስት ላይ አቅርበዋል። እንዲህ በማለትም ይጀምራሉ፦ የህገ መንግስቱ አንቀጽ 40 ህዝባር 3 መሬት የማይሸጥና የማይለወጥ የኢትዮጵያ ህዝቦች የጋራ ንብረት መሆኑን ደንግገዋል። ኢትዮጵያውያን እንኳን በግል መሬትን በባለቤትነት መያዝ እንደማይችሉ ያሳያል። በህገ መንግስቱ አንቀጽ ዘጠኝ መሰረት ደግሞ ማንኛውም ህግ ማንኛው ሌላውም ህግ ወይንም የመንግስት ውሳኔ ህገ መንግስቱን የሚቃረን ከሆነ ተፈጻሚነት እንደማይኖረው ይታወቃል። ታዲያ አንድ የአረብ ኤምሬት ቱጃር እንዴት በኢትዮጵያ የመሬት ከበርቴ ሊሆን ይችላል? የኢትዮጵያውያን ካፒታል እንዲሸሽ እየተደረገ ለሌሎች ይህንን ያክል መጨነቀስ ምን ይባላል? ነገ ሌላ ቀን ስለሆነ መጠንቀቅ ይበጃል ሲሉም አቶ ታዬ ደንደዓ መንግስትን በማጋለጥ መንግስት ላይ ጥያቄ ማስነስተዋል። ላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር አሰማል።